ሰላም ሰላም ውዴ ነጭ ሳር ሚዲያ ተከታታዮች እንደምንቆያቸው ከብዙ ጊዜ ቆይታ በኋላ ተመልሻለሁ ዛሬ መንታ መንገድ ንሽላቸው የመጣሁ እስከ መጨረሻው አብራቸው ቆዩ ይህ ነጭ ሳር ሚዲያ ነው አሁን ወደ ትኝቱ ገባለሁ ሂክመት ጣፋጭ ይዛ ካሲም ቤት ደረሰች ሁሉም በር ከፍቶ ነው ጠበቃል እንዴ በሩ ሆኖ እንደዚህ የተከፋፈተው እያለች ታሲም ሰው አለ ታሲም አንድም ሰው አልነበረም። ወደ ላይ ወጣች እየተጣራች ጣፋጩን እየገመጠች ወደ ውስጥ መግባት ጀመረች። እዚያ አንድ ገርበብ ያለ በር አገኘች። ከፍታ ስገባ የታሲ መኝታ ክፍል ነበረ። በጣም እያደነቀች ወደ ውስጥ ዘለቀች። ዞር ስትል ከሱምሩ ፎቶ ጋር ተፋጠጠች። ደነገጠች። ጣፋጩ እና ቦርሳዋ ወደቁ። እሷም ሶፋ ወጭ ላይ ዘፍ አለች። በቀስታ ሱምሩ ብላ ተጣራች ቶሎ ብላ ስልኳን አወጣች እና ፎቶ ልታነሳ ስትል የስልኳ ባትሪ ዘጋ። ትናደዳለች። ከቤቱ በፍጥነት ወጣች። እገልሻለሁ እያለች ከቦታው ወደ ሆቴሉ ነዳችው። የታሲም ሰው ይህን ሁሉ ይከታተል ነበርና ሮጦ ወደ ቤት ገባ። መኝታ ክፍል ሲደርስ ጣፏቸው ተበት መርሰብ ስቦ አስቀመጠው። ፎቶውን አየ ገባውና ቶሎ ብሎ ለታሲም ደውሎ አሳወቀው። ይክማ ሆቴል ደረሰች። ሳሜትም ሂክመት፣ ምን ሆነሽ ነው? አላት። ምን ያህል ነው ሱምሩን የምታውቃት? ጠየቀችው። ምን ማለት ነው? ሱምሩን ታውቃት አለ። ምን ያህል ነው ሚስትህ የምታውቃት? ምን በግልጽ እየጠየቅኩ ነው እኮ። ሱምሩ ምን ያህል ነው የምታውቃት? ስለ ሚስት ህይወት ሁሉን አውቃለሁ። ምንድን ነው የፈለግሽው? ምንም እንደማታውቅ ነው የማውቀውና አለማውቀው ደግሞ በጣም ነው የሚያሳስነው። በግልጽ አውሪኝ እንጂ የአቤቶቻችን ቤት ይሸጥነለት ሰውዬው ታሲ ነው ያ ሰው የሚስት ፍቅረኛ ነው ህክመት ብሎ ተነሳ ምን እያልሽ ነው ሱምሩና ታሲ ነው ሚስጥራዊ ግንኙነት አላቸው የምትይው ገብቶሻል ግን አዎ አይኔም አይቷል ባየሁት ነገር አምናለው ገባ ሰውዬው መኝታ ክፍል ውስጥ የሚስት ፎቶ ተሰቅሏል እንዲህ ብዬ እየነገርኩህ እኮ ነው ወንድም ምን አዎ ሰውዬው አልጋው አጠገብ ሚስትህን ስሎ ሰቅሏታል። ይህን የምታወሪብን ሱምሩን ለማዋራት ፈለገሽ ከሆነ በእጄ ነው መከልሽ ወቂ ይህን ለአንተ ስነ የማደርገው ስለማስብ ለወንድም ነው። ሂደ ከዚያ ካላገኘ መተግደለ ሂድ አለችው። ስሜ ኮቴል ወጥቶ ወደ ታሲም ቤት ይሄዳል። አንኳኳ አንቋቋ በሩን ክፈቱት እያለ ሳሜት እንኳን ደህና መጣ ታሲም ቤት ነው እያሉ ወደ ላይ ያወጣል። መኝታ ቤቱ ከደረሰ ነው ሮጦ ገባ። ስዕሉን አየና ሳብ ቃለ ፎቶ አነሳውና ሊወጣ ሲል ታሲም ገባ። ሳሜት ሳሜትም በድንገት እንደመጣና በድንገት እንደመጣ ሲነግረው ታሲምም የሱ ሰዎች ሳሜት በጣም ተናዶ ቤት መቷል ብለው እንደነገሩ እና በጣም እንደተጨነቀ ነገረው። ሳሜት የትን ተባተበ የሚያውራው ጠፍቶት ስለሚሸጠው ሆቴል ገዥ ተገኝቷል፣ ስለሱ ለአውራ ነበር የመጣሁት አለው። ታሲምም ሻይ እንዲያመጡ ልጆቹን አዘዘ። ሳሜትም ያደገበት ቤት ቢሆንም መታጠቢያ ቤቱ ያለበት ቦታ እንደ ጠፋውና ድንገት እዚህ ቤት ወደ መኝታ ክፍሉ እንደገባ ይነግረዋል። ያጋጠማል ያሁልህ ወደዚያ ጋሄድ ዋዋው እያለ የተሳሳቁ ሳሜት ይሄዳል። ታሲም ውስጥ ገባ። የሰቀለውን ስዕል የሌላ ሴት ስዕል በደንብ አየው። ስቅ ብሎ ደግሞ የሱምሩ ፎቶ ከስር የተደበቀውንም አየ። ሂክመት ሱምሩን እያሸማቀቀቻት ነው። ሚስጥሮቿን ሁሉ ደርሳባታለች። አሁን ሳሜት እስኪመጣ አብራቸው ተቀምጣ እያነደችቻቸው ነው። ሻይ መጣላቸው። ለሂክመት ስትሰጣት ምንድን ነው ሻይ አለች። አገልጋዩ ሻይማ መሆኑን አውቃለሁ በክሪስታል ብርጭቆዬ ነው የምጠጣው፣ ገባሽ? ግን ወይዘሮ ሂክመት ከአፍሽ እጅሽ ቢቀርም ጥሩ ነው። ኤስማ ትንሽ አሞኛል፣ ኩኪስ አብረሹ ብታመጨልኝ ትችያለሽ። ሱምሩ፣ ሂክመት አሁን እራት ይቀርባል እኮ አለቻት። አስር ፍሬ ኩኪስ መብላት አልችልም። ወረደችባት። ሲቪላይም እናቴ፣ በጣም በዛ፣ ተይ፣ እኔ ትዕግስት ያልቋል፣ በቃሽ። አይ አልበዛም ሞኝን ሞኝ ብሎ መጥራት በዛ ያስብላል። አልገባኝም። ሱምሩ ጨንቋታል። ሱምሩ፣ እናትሽን ቤት ለቃ ልትሄድ እንደሆነ ሰምተሻል? ምን እያልሽ ነው ይክመት? አሁን ይህን ኬት አመጣሸው እያለምሽ ነበር ማለት ነው አለሽን? ሀይት ጥሩ ቤት እንገዛልሻለን፣ የመዋኛ ገንዳ ያለው እንደምትወጂው እርግጠኛ ነኝ። በሰላምና በጸጥታ እንደምትኖሪ እርግጠኛ ነኝ በፈጣሪ ምን እያልሽ ነው ይክመት? ይህም ቤት ለቀሽ እንድትሄጂ የነገርኩሽ ነው። እህቴ ኒሀይት እዚህ ቤት ውስጥ በጣም ዘና ብለሻል። ሱምሩ ተናገረች፣ የማይረባ ነገር አታውሪ። ምኑ ነው የማይረባው? እኔ አማት ቤት ይህን ያህል ጊዜ ሰው ሲቀመጥ አይቻል አውቅም። ትንሽ ቤት እንከራይልሽ ና፣ እዚያ ትኖሪያለሽ። ኒሀይትም፣ ገብቶኛል። ጭንቅላትሽ ሙሉ ለሙሉ መስራት አቆሟል። በትክክል ትክክል ብለሻል። እኔ በአንቺ አይደለም የተናደድኩት፣ በወንድሜ ነው። ቤት እንክራይልሽ፣ ሁሉም ሰው ቦታውን ይውቅ። እህት፣ እኒያ ብዙ የሸመገሉ ሰዎች የሚኖሩበት መንደር፣ እዚያ ወቅት አደርግ ያለሽ፣ አሳትቤ ያለሽ። ሱምሩም፣ ሂክመት፣ የምር መስመር እያለፍሽ ነው። ሂክመትም፣ አዎ አልፌያለሁ፣ ግን አንቺ አይገባሽም። ምን ልታደርጊ ነው ወደ ባልሽ ሄደሽ፣ እህት እናቴን ከቤት አባረራቻት ልትይ ነው? በእርግጥ ሁሉም ሰው መሰብሰብ አለበት። ሁሉም ከኪሱ ድንጋዩን ያውጣ። ሱምሩ ተናዳ ሄደች፣ እናት ተከተለቻት። በቃ ይህን ነገር ማብቃት አለበት። በጣም ደክሞኛል። ያገኘችውም ወደ መሬት ተወረወራለች። ልጄተይ ብላን ሀይትም አረጋጋቻት። እናቴ ሴትየዋ የምታወራውን አልሰማሽም? እንዲህ ልረጋጋ ሳሜት ፊት ቆሜ እውነቱን እነግረዋለሁ። ምን? አዎ በጣም ደክሞኛል። ሁሉም ሰው ይወቀው። ሞኝ አትሆኚ ይህን ሁሉ ጊዜ መጠበቅ ሞኝነት ነበር እናቴ ተይ ሳሜት ፊት ቆሜ እነግረዋለሁ ተይ ተረጋጊ እናቴ የህክመት መጫዎች አልሆንም ህክመት ስለ ልቦናሽን እየጎዳች ነው ልታሳብድሽ የሞከረች ነው ተመልከች ሁሉንም ነገር እየሰባበርሽ ነው እኮ ይህን ነው የምትፈልገው እሷ ከአንቺ ጋር እየተጫወተች ነው ጨዋታውን እንዳትሸነፊ ልጄ እባክሽ ሳሜት ቢያውቅ ምን ይጠቅማታል? በምን ታስፈራራናለች? የምትፈልገውን ከኛ እንዴት ልታገኝ ትችላለች? እኔ ህክመትን ዝም እንድትል አደርጋታለሁ። ቃል ገባልሻለሁ። ዋናው ነገር ሳሜት ስለመንትዮቹ እንዳያውቅ ማድረግ ነው። ጫዋታውን እንዳትሸነፊ ነገርሻለሁ ልጅ። ሳሜት እቤት ደረሰ። ህክመት ብሎ ተጣራ። ቶሎ ወደ ክፍሌ ነኝ ወንድሜ እያለች ገባች። ፍጠኝ ግቢና እና በሩን ዝጊ። ለምንድን ነው እንዲህ የምታናግረኝ? ከሚስቴ ምንድን ነው የምትፈልጊው ሂክመት? በሱምሩና ደኔ ላይ እየጫውክ ነው። ከአንተ ሚስት ጋር ምን ጉዳይ አለኝ? ሰውየው የእሷን ስዕል አልጋዋ አጠገብ ሰቅሏል? ሂክመት፣ ምንም ስዕል የለም አለ። የለም እንዴት? በአይኔ አይቼዋለሁ፣ አይቼው ነበር አረ ተመልከች ይልና በስልኩ ያነሳውን ፎቶ ያሳያት። አየች፣ ቀዝቀዝ አለች። ወንድሜ በአይኔ አይቸዋለሁ። እንዴት እንዲህ ክፉ ትሆኛለሽ ሂክመት? ምን አይነት ሴት ነሽ ሂክመት? ልታስረዳ ሞከረች ግን አልተሳካላትም። ታሲም ቀይሮት ነው እያለች ተከራከረች። አሁንም እያወራሽ ነው ዘምበይ? ማንን ነው የምታምነው ወንድሜ? በድጋሚ ሚስቴ ላይ እንዲህ ብታደርጊ ማንም ውጭልኝ የምታወራው ገብተዋል። ወንድሜ ውጪ ነው ብላ ወጣች። ልክ ስትወጣ ጀናንን አየቻት። ጠራቻትና ና ኖና መሊክን ጥሬያቸው፣ ሁሉንም እዚህ ቤት የሚኖሩትን ጥሬልኝ፣ ፍጠኝ። ሰው ተሰበሰበ። ሰሜት ሚያሚ ሊወስዳት እንደሆነ ለስምሩ ነገራት። እናቷ ደስ ሲላት ስለ ጤና ያታስቢ ዶክተሮቹን ከፈለግሽ ማናገር ትችያለሽ። እኔ በጣም ደህና ነኝ ሱምሩ፣ አትጨነቂ። አሜሪካ ልክ እንደ አኒሙን ላዝናነሽ እፈልጋለሁ እንሂዳለን፣ እሺ እያለ ነግራት ነበረ። የዚህ ሂክመት ደረሰች። ዘና በሉ። ሚስትን ተንከባከባት። ምክንያትም ምክንያቱም እሷ በጣም ታማኝ ውሸት የማታውቅ እነች። ሂክመት ምን አለች ሂክመት? ተው ሚስትን ሰርፕራይዝ አድርጋታለሁ። እሷ ከወተት እንደወጣ ማንኪያ ነች። ሰው ተጨንቋል እንዳለ ሁሉም ሂክመት ብጥብጥ እያደረገች ነው። የታማኝ ሰው ምሳሌ ነች። ኤሳት እንዴት አመሻችሁ ሻን ሳላዎች እያለ መጣ። ወተት እንኳን ከና ያጣውም ያንተ ሚስት ግን ንፁህ ነች አይደል ወንድሜ? ሂክመት ዝም በይ ውዴ። እኔ ምንም አላልኩም። በዚህ ምሽት አንድ የምጨርሰው ነገር አለ። ሁሉም ሰው እዚህ ተሰብስቧል። አየሽ ለሲቪ ላይ ሹካለላት ሂክመት ቀጠለች፣ ምክንያቱም ብዙ ሚስጥር እና ውሸት እዚህ ቤት ውስጥ አለ። እንዲያበቃ እፈልጋለሁ፣ ምክንያቱም ደክሞኛል። እነኖ ሲገቡ ሂክመትም አሀ የምፈልጋቸው መጡ። ሳሜትም በይ ተናገሪያ ሲላት፣ እኔ ምንም የምነግራቸው የለም። ለምሳሌ ሚስትህን ጠይቃት ስምሩ ለምሳሌ እነዚህ መንትዮች የእሷ ምኑ እንደሆኑ ጠይቃት። ሳሜት ስምሮን ተመለከተ። ሁሉም ተደናቀጡ። መንትዮቹ ደናቀጡ። ሂክመትም አስፈሪ ዝምታ ነው። እኔ ነግርሃለሁ ወንድሜ፣ ኖሆና ሜሌክ የሚስጢር ልጆች ናቸው። መንትዮቹ የዚኔ እጅ ለእጅ ተያያዙ። ስምሮ አይኗ ልጆቻ ላይ ነው፣ እነሱም እናታቸው ላይ። ስለተከታተላችሁም ከልባ ከልብ አመሰግናለሁ። ይህ ነጭ ሳር ሚዲያ ነው። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ሰላም ቆዩ።